እኔ ራሱ እንደሷ ስሆን እንደሷ ዕድሜዋ ላይ ስደርስ እንደ እንደሷ ነው ሀፒ መሆን ፈልገ። ታድላሉ፣ በቃ ኖስ ሀፒ ዳንሲንግ፣ ጃምፒንግ ምናምን። እና እስቲ ምን ይላል የኛ ማህበረሰብ? ይግበን እንዳለ በመቆረቢያው ሰዓት እዚህ ዘለ ምናምን። ሌላው ደግሞ ምን ይላል ኮመንት ላይ ማዘር ናት ያዙልኝ፣ እንዲህ ነው የሚሉኝ። እኔን አባቴ ምት እንዴት እርር እንደሚል ድሮ እንኳን አናደደ አሁን ተውኳቸው። ዋት ውድ ያፊፍን ከባድ ነው እና ይዘላሉ። ከዛ አንዳንዱ ደግሞ የሌላት ቢሆን ማሳየሁት ነበር እና አንቱ እያለ ስድብ እና እና እኔ አልኩኝ እናቴ እንደዚህ ቲክቶክ ላይ የምጨፍር ቢሆን ሪፖስት ስቶሪ ላይ እያለ እኮ ሪፖስት እያለ እኮ ነበር ልኮራባት በደስታ። እንደ ታድላ ደግሞ ልጆች አሁን በፊትኛ ስናጠፋ ምናምን

ወይም ሀፒ ፎር ሄር እኮ እና ከዛ ምን አሉ ኮመንት ኮመንቱ ሳነብ የሚቆጣ ልጆች የሎትም ወይ አስቢ፣ በፊት እናቶች የሚቆጡስ ቤተሰብ የለውስም እንደሚሉት፣ አሁን ደግሞ እነሱ የሚቆጣውት ልጆች የሉትም ወይ፣ ጉድ እኮ እንደውም ልጅ ደስ ይለዋል እንጂ እናት ፍሪኪ ስትሆንለት። የእኔ ልጅ መንገድ ላይ ሁላ ዘፈን እየሰማው ከጨፈርኩኝ እንዴት እንደሚስቅ ፍርፍር ነው የሚለው፣ ደንሽልኝ ነው የሚለኝ ልጄ። እንዴት እንደምደንስ መንገድ ላይ ይስቅብኛል። ያኔ ደስ ይለዋል። ከስትረስ እንዲወጡ እናቶቻችን ደስተኛ እንዲሆኑ ቲክቶክ ላይ መተው እንዲጨፍሩ እናቶቻችን ማበረታታት ነው ያለብን። አይ ጫፍሩ፣ አባት ላይፍ ኢስ ቱ ሾርት መተው እንዲጫፍሩ፣ ልንኮራባቸው፣ ልንደሰትባቸው ለንደሰትባቾ ነው ያለው። ሲያድጉ ሲያድጉ ቆጮታል የሚለው ወይኔ ግን እንደኛ ፍትል እኮ ከባድ ፍትል እንደሆነ ኧረ ሀበሻ እኮ ኮመንት ሲጽፍ ወይኔ ወይኔ። ለነገር ውሽ ያሰማም እንጂ እኔ ነበርኩ ጭራው ቅዬማ አብደው እኔ አልሰማም እንጂ በጣም ነው ኮሜንት። ምንድነው በጣም ያናደደኝ ኮሜንት ሳይሆን አንዷ ናት፣ ቪዲዮ እንትን አለችብኝ። ከሀቢብ ጋር ያን ሰሞኑን እንትን ብላ ልጅሽን አርፈሽ አታሳድቂም፣ አሁን ደግሞ አለፈልሻ፣ ብር ስታገኝ ምናምን፣ ብቻ ቪዲዮ ሰራችብኝ። ወይኔ የተቃጠልኩ ተቃጠልኩ፣ ወይኔ አረርኩ። ያን ቀን ሶኬት ብጨብጥ ደስተኛዬ ነው። የእምነት በጣም ምሁራ ላይ የነካችው ያቺ ሴት እንኳን ደስ አላት፣ ተለያየንላት። ለምን አንቺ ለምቀኛ ተርታያለሽ ምን ትያለሽ? ስለ ቀናች ነው። አንድ ሰው ካልቀና ዞር ብሎ ያይሽም፣ ቀንተ ነው። እኔም እንደዛ አልኩኝ። የማትገባበት ቤት የለም። ለነገሩ ሴትዮዋ እኔም ብቻ አይደለም። ከዛን እግዚአብሔር የስራሽን ይስጥሻ ብዬ ሰጣት። አሳየኝ እና ተውኩት፣ እንደ ፈጣሪ አሳልፌ ሻብ። እኔ ደግሞ የሚያስቀኝ የሚያናደኝ ሳይሆን በቃ የሚያስቀኝ ነው። የሚገርመኝ ኮመንት ስለማያውቁት ነገር የሚያወሩ ሰዎች ስለማያውቁት ነገር ገብተው ገና ነገሩ ሳይገባቸው የሚኮመንቱ ሰዎች ያስቀኛል፣ በጣም ያስቀኛል። አሁን ትናንት ከትናንት ወዲያ ዘድ ሞቅ ብሏት እኔ ላይቭ ላይ ነበርኩ ልካልኝ ገብታ ትናንትና ከትናንት ወዲያ ልካልኝ ገብታ ኮመንቱን ዘግላት ሞ ታሰደበኛለታሰደበታስለኛ ውዴ፣ የሚሰዱት እሷ ቤት ነው። ፈካራም እያሉ እየሰደቡኝ ነው ስትል፣ አትስሚያቸው፣ አታንብቢላቸው ስላት እሷ

እዚህ ስማት በቃ ልክ ሲገቡ ስለማያውቁት ነገር አስተያየት የሚሰጡ ስለማያውቁት ሳይገባቸው የሚቆምጡ ሰዎች በጣም ይገርሙኛል፣ የሚያሳዝኑኛል። ላይ እኔ በጣም ነው ማፍረው። በማልገባኝ ነገር በማይገባኝ ነገር መናገር የሆነ ነገር ለመናገር እንዲገባኝ እፈልጋለሁ፣ ከመናገር በፊት አንስ ይቅርታ አልገባኝም። ቶሎ አይገባሽም የምባለው ለዛ ነው፣ ነገር ቶሎ አይገባሽም የምባለው ደግሜ ስለምጠይቅ ነው። እስኪገባኝ ሳይገባኝ አልናገርም፣ እንዲገባኝ እፈልጋለሁ፣ የምናገረውን እንዳውቅ ስለዚህ ምን አልሽ፣ እንቀጣ ቀስ እያልሽ አስረጅኝ። ደብተርና እስክርቢቶ ይዤ እኔ የሚነጣው ነገር የሚነግሩኝን ሁሉ ደብተርና እስክርቢቶ ይዤ እጽፋለሁ፣ ሳይገባኝ እንዳልመልስላቸው የተሳሳተመልስ መልስ ማለት ነው። ትክክል። ቆይ ይግባኝ ላለ ደግሞ ደጋግሞ ሲያስረዱ ሲገባኝ ይዛኔ እናገራለሁ። ያልገባኝ ነገር ላይ ግን አስተያየት አልሰጥም። ማላቀው ነገር ላይ፣ ያልገባኝ ነገር ላይ በፍጹም አስተያየት አልሰጥም። ልክ ጆይን ስትል ስለሚወራው ነገር ሳይገባ ዘላ ወደ ኮመንት አንዳንድ ሰው ለመፍረድ ይቸኩላል። ምንም ግራና ቀኙን ሳይ አመል ነው። ምን ያስቸኩለናል? ጊዜ ሰጫሪ ስትጠየቂ የምትመልሱ መሆን አለበት። ኤግዛክትሊ። ካልገባሽ ደግሞ ይቅርታ፣ ምንድን ነው የሚያወሩት? ገና መምጣትሽ ከሆነ ይቅርታ፣ ስለምንድን ነው የሚወራው ብለሽ ትጠይቂያለሽ። ከዛ ሰው ያስረዳሻል። በኮመንትሪ ላይ እያደረጉ ይነግሮሻል? ግን ያስተይሽን ስለሆነ የሚሳደብ ሰው ምን የሚል ሰው ፌክ አካውንት ነው። ታውቂያለሽ፣ አሁን ሆዴ በሆነ ጊዜ አዲስ አበባ ነው። ምን እንዳየው ልንገርሽ። ቲክታከር ነው ያ ሰው እና ፌክ አካውንት አለው። ሌላ ሰው ቤት እየሄደ የሚያየው በፌክ አካውንት ነው፣ በራሱ አይደለም። ኦልሬዲ ሱ ታዋቂ ነውና በኮመንት በቃ ይጽፋል ምናምን። እኔ ለካ አልኩኝ ለካ የሚሰድበን የሩቅ ሰው አይደለም፣ ይሄን የምናውቀው ሰው ነው አልኩኝ። መጠርጠር ጀመር። ማያውቅሽም የሩቁ ሰውማ ምናገባው? የት ደርሰሽበት? የት ያውቅሻል? የሩቁ ሰው የሚሰድብሽ የት ያውቅሻል? የሚያውቅሽ ሰው እራሱ ነው የሚሰድብሽ። ተነቃቀን። አሁን የሚያውቅሽ ሰው የሚቀናብሽ ሰው ሶስት አይነት ሰዎች ይሰድብሻል። አንደኛ አንቺን መሆን ፈልገው ያልቻሉ ገባሽ አንቺን ኮፒ ያደርጋሉ አንቺን ኮፒ ማድረግ አልቻሉም አንቺን መሆን አልቻሉም ቤታቸውን የሚያበርዱት አንቺን በመስደብ ነው ነገር ደግሞ ለመብለጥ ከመስራት ይልቅ አልቻለም ምንድነው የምታንኮሻኮሹ ፋሲካ ምንድ ፋሲካ ልጽፍ ነው ማሬ እንዳይጠፋባት አይደለም አባቴ፣ ሞት። ሆዴ እራበኝ፣ ወይኔ። ዳቦ እያመጣሁ እኮ ነው። የምን ዳቦ? ዳቦ ታውቂያለሽ፣ ዳቦ አወዳለሁ። ደፍቼ ነው ትናንትና እንግዳ ነበረብኝ? ማሻአላ። ቢ አለች ትላፊያ፣ ምን አባቱ ላይ በመሀል ረጅዬ ስፍስፍ፣ እንዲህ ላይት ነኝ አሁን ይጀምራሉ። አንቺ ዝሆን ይላል አሁን ይላል ይቀበላል። ብሩ ተመልሶ ይኸው፣ ደረሰኛ ማሪያ ድርሽልኝ ፕሊስ፣ አካውንት ታጥቂልኝ። ራሳቸው አግኝተው አስገቡላት። አንቺ ብር ተመልሷል። ምንም አይነት ተሳስተው ያስገቡት ብር ሰክሰስ ወዲያው ነው እንደዚህ መልሰው። እኔ ደረሰኛ እኔ ደረሰኛ አስቀምጣለሁ። ግን በራሱ አካውንት ነው ግዴታ ሀቢባዬ ንገሪያቸው። በሕግ አምላክ ከላይ ላይ ረፉ የሀቢባ ስልክ ቁጥር ይሉኛል። ለመስጠት አልችልም የሰው ቁጥር ካለ ፍቃድ ስል ሙሊን ጫርጋ ይሰድቡኛል። እማዬ ትሙት ው ረጁን እንዲህ ነው የሚያሰቃዩት። እንደዚህ በቃ ቁጥሪን የሚያቅሰው ሁሉ እየሄዱ የሀቢባን ቁጥር ስጥ እንዳሉ ሰን የሰው ቁጥር አላስፈቅድ አልሰጥም ሲሏቸው ይሳደባሉ። ያጣለማይ ተሳድቦ ይሄዳል። ኖርማል እጅሽ ይባረኩ አለክታር አይደለም ይሄ ኖርማል ነው አሁን በቃ ተለማመዱት ጋይስ እዛ ትንሽ ልጅ እስቱፒድ ብላ ይዘጋችኝ በጣም ሀቡ ዩቱብ ከፍቻ አለው አባቴ ሩ ታቢኝላት ነው ሚዳሱ ፋስዬ ዳቦ ሁሌ ነው የምትበይውማ? አረ አደለም፣ እኔ ደፋሁት። በባለፈው እንግዳ መጥቶ ነው። እንግዳ መቶብሽ ድፎ ደፋሽ? ከኢትዮጵያ አ በለዚያ፣ ሁሌ የምበላው ኢንዶሚን ነው። አውቀሽ ነው አባቴ ሙት። ብቻዬን ነኝ ከማን ጋር ልብላ? ሆዴ ዚስ ኢዝ ናት ሄልዚ ሀቢብቲ፣ ኢንዶሚ ሁሌ መብላት። አይ ማታ ማታ እንትንም በላለው። ኬፍ ሲስ ሲሳንዱሹን ኧረ ሄድ እዚህ ነገር ቤት ውስጥ የተሰራ ቤት ውስጥ ለምግብ ስሪ። ብቻሽን ማብሰል ያውቅልሻል? ብቻዬን ይደብረኛል፣ ብቻዬን ማብሰል። ዝም ብለሽ ነገር ዝም ብለዋል፣ አይደለ? እንጀራ እንጀራት በይ። እንጀራ እወዳለሁ። እንጀራ ሲያምሬን ሲያምሬን በላለው። ሽሮ ብጥብጥ አድርጌ በጣም ነው የምወደው፣ በቃሪያና ሽንኩርት ጤናማ ምግብ እንጀራ ጥሩ ነው። አይወድ አያወፍርም። የጤፍ ንጹህ የጤፍ እንጀራ አያወፍርም፣ ጥሩ ነው። እንጀራ እየገዛሽ ይወልሽ ማለት ለብቻሽ ማብሰል የሌላ ሀገር ምግብ ማብሰል የሚደብርሽ ከሆነ እንጀራ፣ የጤፍ እንጀራ ጊዜና ሽሮም አንዳንዴ፣ ፍርፍርም ምንም መቼም ስጎ መስራት ያቅትሽም? ስጎ እየሰራት አንዳንዴ ፍርፍር፣ አንዳንዴ ሽሮ፣ አንዳንዴ ምስር ምናምን። ዲ ምንድን ነው እንዶሚ ከይፍሲ ምናምን ዚስ ናት ጤናማ አይደለም። እሺ

እናዛለን እንጂ ኤቭሪ ደይ እንደዚህ ፓክ ቢሆን ነገር መብላት ጥሩ አይደለም ማሬ። እሺ ካንሰር ያመጣል። እነዚህ የታሸጉ ምግቦች አዘውትሮ መብላት ካንሰር ያመጣል፣ የተለያዩ በሽታ ያመጣል። ስለዚህ አርቴፊሻል ነገር፣ አርቴፊሻል ምግቦች ጥሩ አይደለም። ከስንት አንዴ፣ ከስንት አንዴ። ለዚህ እኮ ነው ሀቢባ የፈታት እያለች ነው ዜድዮ ኮመንት ላይ አንቺ ግን ከሁሉ ታናግረኝ ከሆነች ነው ሀቢብ የፈታት እያለች ነው ደግመው። አንቺ አሳስተሽው ነው እንጂ በቪዲዮ ኮል ብያት ወይ፣ ሀቢብ እኮ ባለሙያ ነው ማሬ። ወይ አባቴ ሙት እየመጣ ማለት ነው፣ ምግብ እየሰራልኝ፣ ፍሪጅ ውስጥ እያስቀመጠልኝ ነበር የሚሄደው። አውቀሽ ነው ክርስቶስን። የማይችለው የምግብ አይነት የለም፣ ምንምን ለምሳሌ መሪያን ይሰራልኛል። አረ ማይችል የለም ያበሻ ሁሉንም ነገር ነው የሚችል። ቀይ ስር ይሰራል፣ ሽሮ ይሰራል፣ ስጋ ወጥ ይሰራል። አረ ባለሙያ ነው። ሁን የመሰለ ባለሙያ ያሳጣሽ። ደህና ጤናማ ምግብ ትበይ ነበረ። አረ ተይው፣ ምን ምን ዋጋ አለው? ሰላሳ ሴት ባየ ቁጥር የሚሄድ አረ ተይው፣ እዛው እዛው። እሺ፣ አንድ ዘዴ ልንገርሽ። ፋስጌ ብቻሽ የምትሆነ ሆ ይኮነ አንቺ እድለኛለሽ፣ በጣም ሰላም አለሽ። ኪችን አለሽ የለሽም አለን። በቃ ድስት አለሽ የለሽም? አለን በአንድ ሁለት ፍሬ ድስት ገዝተሽ ጽድት ያለ ሁለት አይነት ወጥ ሰር ያለሽ የጤፍ እንጀራሽን ትገዣለሽ። አቡዳቢ ያለው በዛ ነበር። በቃ ማድረግ የጤፍ እንጀራሽን እዚህ የሩዝ እንጀራ ስለሆነ ነው ኤቭሪዴ እንጀራ ማንበላው የጤፍ እንጀራ አይደለም። እንደ ኢማራት እንጀራ ንጹ ጤፍ ነው። ከኢትዮጵያ የሚመጣ ንጹ የጤፍ እንጀራ ስለሆነ እንጀራሽን ትገዣለሽ፣ ፍሪጅ ታስቀምጫለሽ እንጀራሽን ወጥሽን በሳምንት አንዴ ማብሰል ያቅጥሻል እና በሳምንት አንዴ ሁለት አይነት ወጣ እኔን ሁሌ አቤት ሳምንት ፍሪጅ የተቀመጠ ወጥ ነው የምትበላው፣ እንኳን ሳይደጋረኩ እሱን ያጣ ስንት አለ ነበር ምላቸው። ወጣም ኤቭሪ ዴይ ቡና የምጠጣው ላይቭ ላይ ነው። ከዛ ልክ ሳሙ አቤት ነው ገና ሳምንት አለው ነበር ወጥ ቅዳሜ ቅዳሜ በደንብ አቁላልቼ ድብና ርጌ ስጋ ወጥ የሚሆን ዶሮ ወጥ የሚሆን አትክልት የሚሆን እነዚህ ምስር ምን የሚሆን እሰራለሁ። ሁለት አይነት ሶስት አይነት ሰርቼ ፍሪጅ አስቀምጬ እያሞቅኩኝ ነው የምበላው። ምሳዬን ነው በቀን አንዴ ነው የምበላው። ራቴን አልበላም። ቁርሴን ደግሞ የሆነ ነገር ነው የምበላው፣ ሳንድዊች ነገር ሰርቼ ኦር ቡላ። ቁርስ አልበላም እኔ፣ ቡና ተጠጣሁ። ቁርስ ይዘህ መስት ሀቢብቲ፣ ቁርስ ግድ ነው፣ ቁርስ ግድ ነው። እራስሽን ጠብቂኝ፣ እንደዚህ ዝም ብለሽ ዳቦ ሳትሪ ምንድን ነው ዳቦ ብቻ? አይ አልበላም። ይሄን ዳቦ እንዴት ልጨርሰው? ከሻል ጋር ተግፍ ነው ብዬ ነው አሁን በኋላ። አለ ለማታ ማታ ማታ ቡና በቀን ስድስቴ እኮ ነው የምጠጣው። ወደ ሱስ አለብኝ እኔም የቡና ሱሰኛ ነኝ። ግን እኔ ሶስቴ ነው የምጠጣው ረፈድ አድርጌ እንደገና አንድ ሜስ ከፍ ጠጣና፣ ከዛ በዚህ ሰዓት ደግሞ ምሳዬን በልቼ ቡና ጣለ። በቃ አሁን ቀደም ሶስት ሲኔ ላጣሩ ሲናል። ማታ እንቅልፍ አይነሳሽም? ማታ ቡና ስጠ አይነሳኝም፣ እንቅልፍ አይከለክለኝም ቡና። በቃ በጣም ከመላመዳችሁ የተነሳ እንችላ ቡና በሌሊትም ብጠቂ ይወስድሻል? ምንም ይወስደኛል። አባቴ ጠጥቼ ተኛለሁ። ረጁ አንቺስ እንዴት ነው አበላለሽ? ያው ዶክተር እንደመሆኔ መጠን ጤናማ አበላል እንድትበላ ፋሲካን መክሬያት አለሁኝ። የእኔ ፍቅር፣ አመሰግናለሁ። ጎበዝ፣ ራስሽን መጠበቅ አለብሽ። ትክክል ወይ? እንግዲህ እኔ እንጀራ ነው ማበዛው ማሬ። ጎበዝ፣ እንጀራ ጥሩ ነው። የጤፍ እንጀራ አይደል ዚ አዘን የሚመጣው ማለት ነው። የጤፍ እንጀራ ከኢትዮጵያ የመጣ ከሆነ የጤፍ እንጀራ ነው። እዛ የተጋገረ ከሆነ አላምንም። ማራት ውስጥ የተጋገረ ከሆነ አላምንም። ከኢትዮጵያ የሚመጣው እንጂ አንቺ በሽሮ እሳይ ሀቢብ እንትን ፈታጥ ሀቢብ እንኳን ፈታሽ እያለችሽ ነው ልታናደርሽ። የረጁ አበላል ብላ እንጀራ ነው የምበላው ነው ወላሂ እኮ ነገሪና እንዴት እንዴት እንደምት ቁርስሽም፣ እንደምትበይው። ሰዓት ጠብቄ ምናምን አልበላም። ሰዓት ጠብቄ ምናምን ሳይሆን ለምሳሌ ከእንቅልፌ ተነሳሁ አይደል? አዎ፣ ለምሳሌ አስራ ሁለት ሰዓት ተነሳሁ ልበል። ከዛ ታጥቤ ገላይ ምን ብዬሽ ጨርሼ፣ ታይም ካለ ታይንግ መገባለሽ ፋስዬ

ቭሎግ አጥቤ ጥቤ ምናምን ሰአቱ ካልሄደ ካልሄደ ከዛ ቤት ውስጥ ለምሳሌ ሽሮም ከተሰራ ወይ ሽሮ ነው ወይ ድንች ወጥ ነው የሚኖረው። ምንድን ነው ወይ ሽሮ ወይ ድንች ወጥ ነው አይደል? ከዛ እሷን በልቼ ሰአት ካልሄደ በልቼ ገባለሁ። ከገባው ደግሞ በጣም ስለምቆይ ላይቭ ላይ ከገባው እረሳዋለሁ ጭራሽ። አሁን ለምሳሌ ምንም አልበላሁም። ቆይ ከግልፍሽ ተነስተሽ

ያን ተሰራ ቀን ያው፣ ኮበዝ ጠልብና ከዛ ሁሉ ነገር። ስለ ኮበዝ ከበቃ ለጠልበሽ፣ በምን ትበይዋለሽ? ኮበዝን? ኮበዝ ባዶ ነው። በላ በቺዝ ቺዝ ቀብተሽ። አዎ፣ በጣም ነው የሚያስጠላው። ኮፋ ሲጋቁ። እውነቷን ነው። ብቻሽን ስትሆኚ ምግብ መስራት በጣም አሁን፣ በቃ ገና ሰርቼ ከዛ ደግሞ ባልበላ ሲሆን ነገር በልቼ አልታየ ምናምን ትያለሽ ያሰንፋል በጣም። እሺ የተሰራ ቀን እንጀራ ወጥሽበተሽ ተገበያለሽ። ጠዋት እንደተነሳሽ ነስካፌ አጠጪም ሰው እንዴት ያለ ነስካፌ ይኖራል። ነስካፌ እና ግን ቡና መሀል ላይ አፈላለሁ። ሪምጋ ኮንኩስ ብታይ ቀጥ ብዬ ከንቀልፌ እነሳለሁ። አረ ኤልያስም አላ ቁርስ ሰራለሁ ቡና ምናምን ምናምን። ከዛ በልቼ ቡናይን ጠጥቼ ምናምን ነው ምገባው። ገባሻር በቤት ያደርኩ ቀን ነው ምሽክላ ሰውነት ያለውን ነገር ዝም ብለው ችፕስም ቤት ውስጥ ያለውን ስላይስ ብሬድ በለውዝ ኪሜ ቀብተው ምናምን ይበላሉ። ለብቻ ሆኖ ማብሰል ሀፒታይት አይመጣም። ሳሞን ግን ፋሲካ ጭኮ ልጋልኝ ነበረ እንዲህ በሚያክል ጭኮ ሳሃይ ማሪ ሱም በላለው በቃ መስነጥ ጭቆሽን በልተሽ፣ በቃ ጨቅት ያለሽ ጭቆሽን በልተሽ ጫቅት ጭኮ እኔ ላከችልኝ። በቃ እሱን በልት አሁን ማታ እሱን በልቼ ሻይ ጠጥቼ ጥግብ ብዬ ነው የተኛሁት። የኔ ፍቅር ቆሽ አልቋል ግን አውልልክልኝ ነው ልክላ ቆይ ቆይ ቆይ ራጁ መጀመሪያ ኡስ ራስ ታይ ሰዓት በይ ላይቭ ከገባሽ አ ያው ለምሳሌ አሁን አልበለው ማለት ከዚህ ስወጣ አሁን በላለው ማለት ነው። ትንሳ ለምሳሌ አሁን አንሳኑ አሁን አራት ሳከሩ ብሎ እናንተ ታይ ማራት አምሳከሩ ብሎ ልክ ምናምን ነው በቃ ስድስት ሳለ ምናምን በላለው ማለት ነው። ማር እዚህ ፕሮግራም አይደለም የኔ ባገኘሁት አጋጣሚ እርቦኛል ብዬ ባሰብኩት ሰዓት ላይ በላለው። ይሄ ምሳ በዚህ ሰዓት መብላት አለብኝ፣ ቁርስ በዚህ ሰዓት መብላት አለብኝ፣ እራት በዚህ ሰዓት ብዬ የምኖር ሰው አይደለሁም። ገባሽ? ባገኘሁት አጋጣሚ በቃ ባገኘሁት አጋጣሚ ምናምን እንደዛ አይነት ነገር ነው እንጂ ይሄ ሰዓት ጠብቆ መብላት፣ በዚህ ሰዓት ይሄን መብላት አለብኝ ምናምን የምል ሰው አይደለሁ። ቡና ግን ኢምፖርታንት ነው። ቡና ቡና በቃ ህይወቴ ነው። አሁን ለምሳሌ ከነጋጣጥ ተሻለው ቡና ግን አሁን ራሴ ጠቅጥቅ እያደረገኝ ነው። መብላት ግዴታ። ላይፍ መዝጋት አለብሽ። ላይፍ ላይፍ ነው አይደለም። የምትታጠቢው ምግብ ነው ብትበይው፣ እያዩሽ ብትበይ ምን ችግር አለው? ችግር የለውም። የእዛ ቁርስ እያደረገች ጉርስ ጉርስ እያደረገች ይሳደባሉ በኮ

ፉዚ ወደ አንቺ ደርሻለሁ። ያው እንደምታየው ዶክተር ሀቢባ እባላለሁ ዶክተር ነኝ እና የእናንተ ጤና ያሳስበኛል እና አበላላችሁ። ለጤና ደግሞ የሰው ልጅ አበላሉን ማስተካከል አለበት። ስለዚህ ምግብ ላይ እንዴት ነሽ? ያው እኔም እንጀራ ነው ማበዛሁ። በመጀመሪያ ያ አንቺ ጋር ስለገባው በጣም ደስ ብሎኛል ዶክተር። እንደሁንች ደግሞ አውቃለሁ። ለብዙ እህቶቻችን እንደደረስሽን ብዙ ጊዜ ይከታተልሻለሁ። ለዚህ በጣም ከልባም አመሰግናለሁ። በርቺ ብዙዎች ሊያስወድቁሽ ይመኛሉ፣ ግን አንቺ በጣም ጠንካራ ሴት ነሽ። እንኳን በባዶ ፊትሽ በማስክ ለብሰሽ መተሽ እንኳን በብዙ ሰው የምትታይ ሴት ነሽ፣ ጀግና ሴት ነሽ። ከልብም ነው ሞድሽ። አላ ይጠብቅሽ ባለሽበት። እኔ ባለትዳር ነኝ እንግዲህ ያው ባለትዳር ታውቂያለሽ። በብዛት እንጀራ ነው የምንበላው። ጠዋት ወይ ፍርፍር ወይ ፓስታ ወይ ማኮራኒ ወይ እንቁላል ነገር እንበላለን። ምሳ ያው እንጀራ ነው። ምስር፣ ድንችም፣ ስጋም ሊኖር ይችላል። አንዳንድ ጊዜ የተለያየ እንበላለን። ሁለት አይነት ወይ ሶስት አይነት ነገር ምሳ ላይ እንበላለን። እራት ደግሞ ወይ እንጀራ ይሆናል ወይ ደግሞ እንደ ፓስታ ቀለል ያለ ነገር፣ መኮረኒ ቀለል ያለ ነገር እንበላለን። አንዳንዴ ደግሞ ምሳ ላይ ሩዝ፣ እራት ላይ አንበላም ሩዝ። ምሳ ላይ ሩዝ እንበላለን። ቁርስ ላይም ብዙ ጊዜ እንጀራ ፍርፍር፣ ወይ እንቁላል ወይ ደግሞ ፓስታ ወይ መኮረኒ ዶሮ የተሰራ ምናምን እንበላለን። ጎበዞች ልክ እንደ ኢትዮጵያ ነው የምትኖሩት ማለት ነው። አሁን ኢትዮጵያ ነው ትዝ የሚለኝ። ቁርሳችን ኢትዮጵያ ፍርፍር በዳቦ ፓስታም፣ ካለ መኮረኒ ምናምን ለቁርስ የምንበላው ኢትዮጵያ ነው እና ልክ እንደ ኢትዮጵያ ነው የምትኖሩት። ያው እንደዛ ነው። ቡና ደግሞ ሁለታችንም አንጠጣም።